በነዚያ በኩል ተገናኝተን መነጋገር ነው። አሁን አንተ ይሄንኛውን ተወስናለህ ተብሎ ነው ኤክስፔክት የሚደረገው በእኛ በኩል ኦልሬዲ ሳይን ተደርገን የምንጠብቀው ያንተን ስልክ ነው። እንዴት እንገናኝ፣ መቼ እንገናኝ፣ ማን የሚያመጣቸው ያው ሰራዊቱ ነው። ትናችሁን ጠብቆ ያንተን ደረጃ ማውቃለሁ። እኛም እዚህ ያለው ነገር በግል አይደለም።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 የራሱ ሂደት አለው። እሱን ተነጋግረን እንዴት የሚለው ወደዛ የምንመጣበት ወደ ኦፊሻል የምንሄድበት ነገር ቀስ ብሎ ነው የሚሆነውና ዞሮ ዞሮ እ እንግዲህ እንደ እግዚአብሔር ፍቃድ መጀመሪያ ረገብ አድርገን አርገን አንተም እኔም ምንም በምስጢር ይዘነው ነገሩን ቀስ ብለን የምናስኬደው ነገር ይሆናል ብዬ አስባለሁ። መልካም። የአሁን ያለበትን ደረጃ አሳውቁ። ሄሎ፣ እሺ። አሁን እኔም የምመራው ሶስት አንጋ ሶስት አባል ያለው የክልሉ መንግስት ኦፊሻል ተደራዳሪና ውይይት አድራጊ ቲም ልኳል። አሁን እኔ አንተ ጋር ኮንታክት እያደረጉ ያለሁት ያው ቻናሉ ቤት በየትኛው መንገድ እንደመጣ ታት ስለምታውቀው ሚስጥራዊ ማለት ሁሉ ነገር ይወራል ሳይሆን ይሄኛውን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 እንዴት ይመራ፣ ጥያቄ ይኖራችኋል፣ ጥያቄያችሁ እንዴት ይመለሳል የሚለውን እናንተም ይዛችሁ የምትቀመጡት የምትመጡት ጥያቄ አለ። እኛም ፖስፕሮባሊ የምታነሱት ላይ ተመስርተን ምንፈታው ማለው የምናቀርበው የምንነጋገረው ነገር ይኖራል። ይሄ ጉዳዩ ዞሮ ዞሮ አዋጭ አይደለም። የሄደበት ሂዶ ያከሰረው እንዲሰራ አይታችሁታል። ያጠፋውን ጥፋት አይታችሁታል።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 አብዱ ኔ የሚባለው ሰውዬ ከሌጋ ጋር ተነጋገረ ተወያየ፣ የሚለው የአማራ ክልል መንግስት የሰላም ጥሪ ማስተናገድ የሚለው ብዙ ችግር የለውም። ሚስትራዊነቱ ሂደቱን እንዳይረብሽ ከዛም ከግራም ከቀኝም ቆሻሻ ነገር ገብተውበት የምንፈልገው ውጤት እንዳይመጣ የሚያደርጉ ጉዳዮችን እንትን ማድረግ አለብን። መከላከል ሶ እንትን ይፈልጋል ማለት ነው። አንተም እኛ ጋ ኮሚኒኬት ስታደርግ ዝሆል እንትናችሁን በዚህ ያለው በአለው በእናንተ ህዝብ ውስጥ ያሉትን ወክላችሁ መደበኛ ንግግር ነው የሚደረገው እንጂ የግለሰቦች ንግግርና የግለሰቦች ፍላጎት አይደለም። ጉዳዩ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 ምንም ማድረግ አንችልም። አሁን ባለው ኃይል አሰላለፍ እናንተ የራሳቸው ኃይል አሰላለፍ አለ። የእኛ የራሳችን የብልጽግና የሚታወቅ የመንግስት ስልጣን የያዘ ኃይል አሰላለፍ አለ። እሱም ተጠቅሞ ውስጥ ገብቶ እዛም እዚህም የሚለቅጥ አለ። እሱ በተገኘ ሰዓት ይቆረጣል። አሁን ግን የእኛ ቡድኑ ሚስጥራዊ ይሆን እንጂ ሚስጥራ ሆን ወረሰ መስተዳደሩ እንትን ቡድን ሰይመው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 ከጎንደር ከሌ ከወሎ ከሌ ከሸዋው ከሌ ከጎጃም ከሌ ይሄን እዝጋ ነው እኛ አጠቃላይ እነዚህ ጋር ተዛ ተሰባስባችሁ ንግግር እንድናደርግ ነው። መስፍንም ጋር ኮሚኒኬት ሳደርግ እነዚህ አሁን የነዚህን ሀሳብ ይዞ ወደ መደበኛ ድርድር ለመምጣት የሚያስፈልጉትን ነገሮች ያመቻቻል በሚል ነው። ምናልባት ሶስት ሶስተኛ ቀናችን እንግዲህ አሁን አንተ ምናልባት ከረቡዕ ከሐሙስ ነታ ጀምሮ ለዚህ ስራ ሌላ ነገር አቁመን እየጠበቀ ነው። እንግዲህ የእናንተ ስልክ ማለት ነው። ስለዚህ አንድ ሳቤን እንድታገኝልኝ አሁን ንግግር እያደረግን ያለ ነው። የጎንደሩን ስ የህዝባዊ ሰራዊት ላይ ያለውን የወሎውን ስ ህዝባዊ ሰራዊት ማነው? ህዝባዊ ድርጅት የሚባለውን የሸዋውን ህዝባዊ ድርጅት የሚባለውን መረጃ ና ያህል ግኙነት ሹኑ እነሱ ወቅ የሚያስፈልግ ጉዳይን ይዞ ይመጣል የሚል ሚስራዊ ሆነ ህጋዊ ንግግር ነው። በድርጅቱ የሰጠኝ ሀላፊነት አለ። በዛ ሌብል ነው ማናገር እንደ ድርጅት። ቀጣይም ሳገናኝህ መደላደል ነው እየፈጠርን ያለ ነው። ማገናኝህም ሰው የአንተን የመረጠበትና ምን ምን እናርግ የሚለውን ሊያወያይህ አሁን አንተ ጋር እንነጋጋለን ከዛ በኋላ ሰዎቹን አግኝተን ሰራዊቱ በሚያመቻቸው ናቸው። ያው ደህንነታችሁ ተጠብቆ በሰላም ገብታችሁ ጉዳይ ማመቻቸት እንዲቻል በሰራዊቱ በኩል የሚደረግ ነገር ይኖራል። መጀመሪያ የሚሰሩ ስራዎች አሉ። እሱሱን ነው እንጂ እዛ ውስጥ ባትገቡ ደስ ይለኛል። ምክንያቱም ሙስብስብ ነገሮች አሉ።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 አሁን ነው ሀሳቦቹ፣ አሁን እኔ ሪአክት የማደርግባቸው ሀሳቦች መኖር መቻል አለባቸው። መደላደል እንዴት እንፍጠር የሚለውን አንድ ሁለት ሶስት መስፍን ጋር በግሉ ከዛ በኋላ እንትን እላለሁ። አሁን እኔ እናንተ የተነጋገርነው ሪፖርት ማድረግለት አካላል የደህንነትና አጠቃላይ ያለውን ኃላፊነትን ጭምር ከሆነ ስጋትና ኃላፊነትህንም ለመወጣት ከሆነ ለእኔ ምንም የሚጨንቀኝ ነገር የለም። ግን ሌላ ወደ ሚዲያ ወይ የሆነ ነገር ውስጥ እኔዛማ ይሄማ እንትን ነው የህጻን ልጅ ይሄ በመጨረሻ ተሂዶ ውጤት ሲኖረው ነው። ይሄ ዛሬ አይደረግም እኮ ግን ለደህንነትና ሞር ሴኩርድ አድርገው በጣም ላንተ ደህንነት ሲባል የምታሳውቀውን አካል ብቻ ለእናንተ ለናንተ ደህንነት መዋቅር ባታሳውቀው፣ ግን አንተም ፕሮቴክት ለሚያረግ የፌዴራል አካል አሳውቀው። ያው ይገባሃል ለማን እንደሆነ። ዝሮ ዝሮ በዛ ደረጃ ከፍ ባለ ሌብል ያዘውና እንቀጥልበታለን። ጥሩ። እዛ መቼ ታገናኘኛለህ? እንደሰራልኝ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

ውጊያ ማድረጋችሁ በጣም ያንገሸግሻል፣ እኛ ደግሞ እንድንጠየፋችሁ አድርጓል። እውነት ለመናገ እኔ አሁን ከዛ የዘለለና ፈቀቅ ያለ ሀሳብ በመያዝህ በግ ላይ ደስተኛ ነኝ። ብቅ ያደረገው የድርጅት የምናምን ያላችሁት ጥያቄ አለ ብቅ ያደረገው እሱ በውይይቱ የምናየው ነው። በውይቱ የምናየው ነው። መቸም →መቼም ኢንፎርማሊ ኢንፎርማሊ የኔ ሀሳብና አቋም መረጃ ይኖረሃል። እኔ ላመንኩበት ነገር ማመን ብቻና በአመንኩበት ባመንኩበት ልክ መቆም ስለሆነ እኔ አሁን ከብልጽግና ውጭ ሌላ ማመትረው ድርጅት የለም። የሌለው ደግሞ ያው ስለማመንበት አምኔበት ስለሆነ እየሰራሁ ያለው የተሻለ አማራጭ በብልጽግና ነው ብዬ ስለማመን ነው። እዛ ውስጥ እንክርዳድ የለሙ ሞልቷል።